ስጋት ስኬትን ይወልዳል። የመሬት የሰው ኃይል የማዕድንና የውሃ ሀብቶቻችንን በአግባቡ ባለመጠቀም ምክንያት ለረዥም ዓመታት ከተረጂነት ለመላቀቅ አልተቻለንም። ኢትዮጵያ ለብዙ ዓመታት የተረጂነት አስተሳሰብ ፈተና ሆኖባት ቆይታለች። የልማታዊ ሴፍቲኔትና ምግብ ዋስትና ፕሮጀክት ለታታሪ ተስፈኞች የስኬት መንገድን ያመላከተ ነው። የባሌ ሮቤ ከተማ ኗሪ ነኝ። የ04 ቀበሌ ማለት ነው። እኔ በፊት እውነት ለመናገር ቀን ሰራተኛም ነኝ፣ እየዞርኩ በርዛፍ የሚቆርጥ ነበረ። ከዛ በተረፌ ደግሞ ትንሽ ብር አጠራቅሜ ፈረስ ጋሪ ገዝቼ ጋሪ ተከራይቼ ጋሪ አልነበረኝም፣ ፈረስ ጋሪ ገዝቼ እንጨቱን ተከራይቼ ጋሪ ይሰራ ነበረ። ከዛ ትንሽ ትንሽ እያልኩ በዚህቹ ወዲያ ወዲህ እያልኩኝ የሴፍቲኔት መጣ። የሴፍቲኔት ሲመጣ ለኔ ብሎ እንደመጣ አይነት ነገር ነው። እውነት የምታየኝ የምታወቀኝም እግዚአብሔር ለኔ ብሎ ደግሞ በኢትዮጵያ ይሄንን ሴፍቲኔቲ እንዳመጣ ነው። እንደዛ ነው የሚገባኝ፣ እንደራሴ ማለት ነው። ሴፍቲኔቲ ሲመጣ ይሄና ሊከፈላቸዋል እንደዚህ ተጠቃሚ ናቸው ሲባል እውነት ስብሰባ ምናምን ሲንሄድ እውነት አይመስለኝም ነበረ በአንደኛ ወር ደሞዛችን ተለቁልን ኔደን ስንቀበል፣ እስከዛ ድረስ እውነት አስመስለኝም ነበረ። ካቦቻችን የሚያሰሩ ልጆች እቁብ ጀምሮ ብሎን እቁብ ጀምሬን ነበረ። ያው እቁብ ጀምሬን እኔ በ አስራ አንደኛ ላይ ነው የወጣልኝ የሶስት ወር ደግሞ ያላወጣሁት ደሞዝ የሴፍቲኔት ነበረ። እሱን ጨመርኩበትና ከብት ገዛው ከብት በአስራ ዘጠኝ ሺህ ብር ከብት ገዛው። አንድ በሬ ገዛውና በሬውን አስራ ዘጠኝ ሺህ ብር ነበር የገዛሁት በሬውን። አርባ ሁለት ሺህ ብር ሸጥኩኝ። በዛን ጊዜ በዛ አንድ ሁለት እያልኩ መጣው። ሁለተኛ ዙር አሁንም እቁብ ጀምሩ ተባልን። እዛ ደግሞ በሳምንት አምስት መቶ ብር አሁን ጀመርን። እሱም ሶስተኛ ላይ ወጣልኝ። ሶስተኛ ላይ ሲወጣልኝ አሁንም ሌላ ከብት ደገምኩኝ። ሰላሳ ምናምን ሺህ ብር በሬውን ገዛው። በሬውን ሶስት ሺህ ብር ሸጥኩኝ ማለት ነው። ሁለት ወር ከምናምን ቀልቤ ኦሮቤ ሰዎች ነበሩኝ የሆነ ካፌ ለሶስት እንክፈት እንደ ብሎ ጠየቁኝ ከነሱ ጋር ብዙ ብርም ስላልነበረኝ ከከብቶቹና ከሴፍቲኔት ያገኘሁት ብር ነው እንጂ ምንም ስላልነበረኝ በድፍረት ከኋላም ሀምሳ ሶስት ሺህ ብር ይለቀቅላቸዋል የሚባል ስለነበረ ተስፋ ስለነበረኝ እሱን ተስፋ አድርጌ አው አለኝ ብያቸው ከነሱ ጋር ትንሽ ብር ሰጥቻቸው አንደኛው በሬት ያም ካላዋጣኝ ብዬ ስለፈራውኝ አንደኛውን በሬ ሽጬ ለነሱ የተወሰነ 30 ምናምን ሺህ ብር ሰጥቻቸው ከነሱ ጋር እንቅስቃሴ ጀመርኩኝ። ልክ አስር ወር እንደደረስ የአንድ ዓመት ትርፋችን ስንካፈል የአስር ወር ትርፋችን ስንካፈል ወደ 320 ሺህ ብር ከነ ትርፌ ከነ ዋናዬ ሰጡኝ። አሁን ደግሞ እዛችሁ ቁጭ ብዬ ከነሱ ጋር ይሄናል ከሰራውኝ፣ ለምን ለብቻዬ ወጥቼ ብቻዬን ደሞ አልሞክርም? ከነሱ ጋር ይሄናል ከሰራው ደግሞ ለብቻዬ ወጥቼ ከሞከርኩኝ ብዬ ብቻዬን ወጣው። አሁን እዚህ ከጀመርኩኝ ቢያንስ አምስተኛ ወር ጨርሻ ያለው ስድስተኛ ወር ውስጥ ነኝ። አሁን እዚህም ከጀመርኩኝ እጥፍ እጥፍ ነው ያገኘሁት እንጂ ምንም ወደ ኋላ የተመለስኩት ነገር የለም። ለዚህ ሁሉ ነገር ግን ማነሻዬ፣ የኔ እዚህ መድረሴ የኔም ደግሞ አሁን ያለበት ደረጃ መኖሬ የሴፍቲኔት ውጤት ነው። የምግብ ዋስትናን ለማረጋገጥ ከተረጂነት ወደ ምርታማነት ለመሸጋገር ያሉንን ጸጋዎች መጠቀም ሚናው የጎላ ነው። ከራስ አልፎ ለሌላ የስራ ዕድልን ለመፍጠር ከተረጂነት አስተሳሰብ መላቀቅ ወሳኝነት እንዳለው አያጠያይቅም። አቶ ድንቁ በጣም ለእኔ በጣም ጥሩ ሰው ናቸው። እኔ ብዙ ሰዎች አሁን ለምሳሌ እኔ ሼፍ ነኝ፣ አንዱ የሆነ ነገር ሲጠይቁት ውርሳ ሞላ ምናምን መሰጥ አይቻለን ምናምን ነው የሚሉት ግን እሱ ቀን እሱ ጋር አሁን ወር ከአስራ አምስት ቀን ነኝ ለእኔ ያደርግልኝ በወር ስድስት ሺህ ብር ነው የሚከፍልልኝ። ለእኔ ግን ያ ባለፈው አንድ ወር ሲጨርስ ቤት ላይ እንትን ነበረኝ የሚያርሱ ስንዴ ነበረኝ የሚታረሱ ማለት ነው እሱ ዘጠኝ ሺህ ብር ፈልጌ ነበረ ያን ብር ስጠኝ ስለው ጨምሮልኝ አስር ሺህ ብር ሰጠኝ። እና አቶ ድንቁ ለእኔ በጣም ጥሩ ሰው ነው። የሚፈልገው ነገሮችም ከምግቡም ከመጠጡም የሚፈልገው ነገሮች ለእኔ የሚያደርግልኝ እና እኔም እንደ እኔ መሆን ያለባቸው እኔ ጠክኜ ነው ይሄን ነገር ያዝኩት። አንድ ብር፣ ሁለት ብር እያላችሁ ይሰባሰባችሁ ትልቅ ደረጃ ላይ መድረስ አለባችሁ አታጥፉ ብሎ ሁሌን መክረናል። ሴፍቲኔቲ ከጀመርኩኝ በሰለጠነው መሰረት ሰብስቦን ባሰለጠነው መሰረት አንዷን ጠብስ አላረጋት ስራ ላይ አውዬ ያሰለጠኑን ሁሉ ስራ ላይ አውዬ ማለት ነው ምንም ምንም ምንም ከውስጥ ሳናጎል ሳላጎል የተባልነው የሰለጠነው ስልጠና ውጤት ላይ አዋልኩኝ። አሁን እንግዲህ በስሬ ያሉ ልጆች ቀጥሬያቸው የሚያሰራቸው አንድ እንጀራ ጋጋሪ ሰራተኛ አለችኝ። አንድ ሳምቡሳ ጠባሽ ሰራተኛ አለ። አንድ ሼፍ አለ። አንድ ረዳት አለ። ሌላ ደግሞ ቁርሳቁርስ ሰራተኛ ከስር አለኝ። አንድ አስተናጋጅ አለ። አንድ ሌላ ደግሞ ትሪ አጣቢ አለ። ቢያንስ አሁን እንግዲህ በአጠቃላይ ወደ ስምንት ሰራተኛ ነው እያስተዳደርኩ ያለሁት ማለት ነው። በፊት ግን የሰው ሰራተኛ ነኝ እኔ። ራሴ አጠቃላይ ያለኝ ካፒታሌ በትንሹ በትንሹ ቢገምቶ ስድስት መቶ ሺህ ብር አሁን መቆጠር የሚችለው ነገር ጥሬ ነገር አለኝ ብዬ ገምታለሁ። አንድ በሬም አለኝ እያደለብኩ ነው። አንድና ሁለት ከብት እያደለብኩ ነው። ባሌ ሮቤ ላይ ከአሰሮቻችን ጀምሮ ካላፊዎቻችን ጀምሮ በሴፍቲኔት ዙራ ካሉት ሰዎች እኔ ግን በጣም ነው የሚያመሰግናቸው። የመጡ ያበረታቱኛል። በጣም በጣም ይወዳል። ሁል ጊዜ ከስራ ማታ በቃ ሰዓት ትንሽ ላይ ነው ምናምን ሌላ ቦታ እንደዚህ ሌላ ሰዎች ወይ እንደዚህ በጣም እና ብረት ሆኔ ባኮን አዘጋጅቶ እዛ ውስጥ አድርጎ ምናምን በሳምንት ምከፍለኝ ሆኔ ብር አለች ሲቆፍ ሐሙስ ሐሙስ ሁሌ መቶ ሰተ ያቺ ሁሌ መቶ ብር እዛ ውስጥ ዛጋቶ ላይ ደግሞ ለሳሳ እራሴ ብር እንካ ምናምን ብሎ ከፍልኛል። ያቺ ሁሌ መቶ ብር ደግሞ ሁለት ወርስ ምናምን ስትሆን ከዛ ከዛ ስትወል ውሰድ ምናምን ብሎ ቁልፉ ለራሱ ጋር አስቀምጦ ከሱ ጋር መስጠኝ የራሴን ብር እንዳይ እንዳላጠፋ ማለት ነው። እና እንደኔ ይሄን ደረጃ ላይ መረስ መረሳለባችሁ እንደኔ ከሰራችሁ ሰው ከሰራ ምንም ትልቅ ደረጃ የማይደርስበት ነገር የለም ብሎ ሁሉ ይመክረናል። የስምን ሰው አስተዳዳሪ ሰራተኛ ነው። ድንቃ ቡታ ባለቤቴ ነው። እንሰራለን። አንድ ልጅ አለን። አሁን እዚህ ሻይ ቤት ከዚህ እንጀራና ሳምቡሳ አጃ ሾርባ ከዚህ ተዘጋጅቶ ወደዛ ወደ ሻይ ቤት ይሄዳል። እዚህ እኔ ሰራተኞቹን እከታተላለሁ። ከብትም እሱ ሲመቸ እሱ ይቀልባል። ያለዛ እኔም ሰራላቸዋለሁ ለቀለብ ለከብት አንዳንድ ነገርም እንጀራውም ውሃውም ከዚህ ነው የሚዘጋጀው። ብዙ ስራ ከዚህ ወደዛ ይሄዳል። ሰራተኞቹ ምሱ ባሌለበት ሰአት እጀ እከታተላለሁ። እኔ እዛው እቆጣጠራለሁ። የዚህን እከታተላለሁ። ተጋግዘን ስራውን እየሰራን ነው። እግዚአብሔር ፍቃድ ከሆነ ቤቱን ለማሳደስ ግቢውንም ለማሻሻል ቅዳችን እሱ ነው። አቶ ድንቁ ማለት አዎ፣ የኛ ፕሮግራም ተጠቃሚ ነው። አቶ ድንቁ በ2015 ነው ወደዚህ ፕሮግራም የገባው። 2015 ወደዚህ ፕሮግራም ገብቶ ግራንት የመጀመሪያ ዙር ግራንት ወስደው ከዛ በፊትም ከመጀመሪያውኑ ጀምሮ ታታሪ ለስራ ተነሳሽነት ያለው ሰው ነበረ። በዛ ላይ ደግሞ ምክርና ድጋፍ ለ21 ሴሽን ሲሰጣቸው ነበረ ያንን ምክርና ድጋፍ ወስደዋል። ያንን ምክርና ድጋፍ ከወሰዱ በኋላ መጀመሪያውኑ ነው ወደ ግራንት ከማግኘታቸው በፊት ነው እንቅስቃሴ የጀመሩት ማለት ነው። ይህንን በአንዳንድ ነገር በስራ ቦታቸው ላይ ተደራጅቶ ሲሰሩ ነበረ። በዚህ ላይ ማለት ነው ከመጀመሪያውኑ ግራንት ከማግኘቱ በፊት ይህንን እንቅስቃሴ የጀመረ እንደዛውም፣ ደግሞ ግራንቱን አገኘ። ግራንት የሚሰጣቸው ወደ 53000 ብር ከዛ ቀጥሎ ወደ 13000፣ አጠቃላይ ወደ 66000 ብር አገኙ። ግራንቱ ማለት ነው ያንን ግራንት አንድ ላይ ጨምሮ ነው ይሄንን ዛሬ ያያችሁትን ስራ ሲሰራ ሊሰራ የቻለው ማለት ነው። ስታጣም ታጣሪ ብዙ ስራ በራሱ ስርም ደግሞ ብዙ ሰራተኞችን ቀጥሮ በዛሬ ሰዓት፣ በአሁኑ ጊዜ ላይ ስራ እየሰራ ያለ ሰው ነው ማለት ነው። እጅ አጠሮችን በስራ በመደገፍ የስራ ባህልን ማሳደግ ከተረጅነት ወደ ምርታማነት በመሸጋገር ያሉንን እምቅ ሀብቶችን በአግባቡ መጠቀም ከስኬት እንደሚቀላቅል ባለሙያዎች ደጋግመው ያነሳሉ። በብዙ ዘርፎች ላይ እየሰራ ነው ያለው። ከዚህ አንጻር አንዱ ሰው ከተረጅነት ወጥቶ እራሱን ችሎ እንዲኖር፣ ከዚህ አንጻር ሴፍትኔት ውስጥ ያሉ ሰዎች የቆጠባ ባህላቸውን እንዲያሳድጉ በማድረግ ከተረጅነት እየወጡ ያሉበት ሁኔታ አለ። ይሄ ብቻ አይደለም። ቆጥቦ ተደራጅቶ ወጥቶ ሌላ ስራ መስራት የጀመሩበት ሁኔታ ውሎ አለ። ስለዚህ ከዚህ አንጻር ስናየው እየተሰራ ያለው ጥሩ ስራ ነው ያለው። ረጅም ዘመናትን በዚህ በሴፍቲኔት ተጠቃሚነት መኖር ተገቢም አይደለም ብለን ነው የምናምነው። ከኛ አሁን ይዘን የምንሄደው ለውጥ ጋር የሚሄድ አይደለም። ከዚህ አንጻር እየሰራን ያለነው ስራ አበረታች ነው ብዬ አስባለሁ። በዚህ በለውጡ ዘመን ለከተማ ነዋሪዎች በጣም ትልቅ የሆነ ትኩረት ተሰጥቶ እየተሰራ ነው ያለው። እንደ መንግስት 13200 የሚሆኑ አባወራ እየተጠቀመ ነው ያለው። እኔ ደግሞ ዝም ብሎ በነጻ ሳይሆን ሰርቶ የአካባቢ ጥበቃ ላይ ይሰራሉ፣ የከተማ እርሻ ላይ ይሰራሉ፣ የተለያዩ ነገሮች ስራዎች ሰርቶ በግሪን ሌጋሲ ላይ ይሰራሉ። ይህን ሁሉ ሰርቶ ነው የሚከፈላቸው። ሴፍቲኔት በመጀመሪያ ጊዜ የገባሁት አቅም ስለሌለኝ መተዳደር ስራ አልቻልኩኝ። ቀበሌ ገምግሞ ዞን ገምግሞ አሳልፎኝ ነው። ባለቤቴ ስለሞተ፣ ከባለቤቴ በስተቀር ራሴ በጉልበቴ ማሳደግ ስለነበረብኝ እየለፋው ስለሆነ ከዛ በሽታ ላይ ወደኩኝ። ከዛ አካባቢው አየ አጠና፣ ሁኔታዬን ደካማሞኔን አየ። ከዛ በኋላ ትስራ፣ ትሳተፍ፣ ይህን እድል ተጠቃሚቱን ተብሎ አጣሩና አሳለፉኝ። የስራው ተጠቃሚ ነኝ። በፊት ላይ ባለቤቴ ቀን ስራ ነው የሚሰራው፣ እኔ የቤት እመቤት ነኝ። የስኑ እጅ ጠብቄ ነው ማድረው ያው ብዙ የምንፈልገው ነገር ልናገኝ አልቻለም። አሁን ላይ ግን ከቁጠባው አንጻር እኔም ከዛ ከሚሰጠን ስልጠና ከምንማረው ትምህርት አንጻር እሱንም እየመከርኩ እቁብ ገባው። መጀመሪያ ላይ ያችን እቁብ እንደወጣች ወደዚህ ስራ ለመግባት ሞከር እያል እያል እያል በሂደት ማለት ነው። አሁን ላይ ያው እንደዚህ እንደምታዩት ነው። በፊትና አሁን በጣም እንደኔ በጣም ለውጥ አይቼበታለሁ። ልዩነት አለው። ቢራ አለ፣ ለስላሳ አለ፣ ውሃ አለ፣ ምግብም ጀምረን ያው በወቅቱ ከወቅቱ ጋር የሚሄደው ብያችኋለሁ። አሁንም ብራ ሲወጣ ደግሞ ወደ ምግቡ እንመለሳለን እና በጣም ልዩነት አለው ዲኤስቲቪ ኳስ በሚኖር ሰዓት ብዙ ሰው ተጠቃሚ አለ እና ጥሩ ሁኔታ ላይ ነው ያለ ነው። ከሰባት መቶ ሺህ በላይ ካፒታል አስመዝግብ ያለው የልማታዊ ሴፍቲኔትና የምግብ ዋስትና ፕሮግራም ለዜጎች ብርታትና አቅም እንደሆነ ይነገርለታል። የተለያዩ አካባቢዎችን ንጹህ ምቹና ማራኪ ማድረግ የከተማ ግብርናን በማስፋፋት የምግብ ዋስትናን ለማረጋገጥ በትኩረት መስራት፣ የዜጎችን አኗኗር ለመለወጥ ወሳኝነት አለው። እንደ ሮቤ ከተማ ይሄ ፕሮግራም በ2014 ነው ይሄ ፕሮግራም ወደኛ ከተማ የገባው ከ2014 ጀምሮ እስከ 2017 ዘንድሮ ጂኤምኤፍ አዲስ የገቡትን ጨምሮ ወደ 13,246 ቀጥታ ተደጋፊና በስራ ላይ የሚሰሩ ተጠቃሚዎችን አሉ ማለት ነው። ከዛ ውስጥ ወደ 11140 የሚሆን ቀጥታ ስር የልማት ስራ የሚሰሩ ሰዎች ናቸው። ከዚህ ውስጥ ማለት ነው እኚህ ሰዎች እንደሚታወቀው በዚህ ፕሮግራም በሴፍቲኔት ፕሮግራም አምስት የሚሆኑ ስራዎች አሉ። ከዛ ውስጥ ጥቃቅንና አነስተኛ መሰረተ ልማቶች አንዱ ነው። አሁን ከኋላችን እንደምናየው ከግሪነሪ ከሽንት ቤት አንዳንድ ብዙ በዚህ ጋር ተያይዞ ብዙ ስራዎች የሚሰሩ ስራዎች አሉ። እንደ መከተማችንም ብዙ ስራዎች ተሰርተዋል። ትልቁ ትኩረቱ ራሱን ማኖር ያልቻሉ የማህበረሰብ ክፍል ወይም ደግሞ ቤተሰብ እንዲኖር የማድረግ ስራ ነው እየተሰራ ያለው በዚህ በሴፍቲኔት እና ከዚህ አንጻር ስናየው ብዙ ሰዎች መስራት የማይችሉ አሉ አቅማቸው በጣም የደከመው እነኚህን ደግሞ መስራት የሚችሉት የእነሱን የስራ ቦታውን ሸፍኖ ሰርቶ እነሱ እንዲያገኙ እንዲደጎሙ ኑሯቸው እንዲኖሩ እያደረጉ ነው ያሉት። አንደኛ የመተጋገዝ ስሜት እዚህ ውስጥ ያለው በጣም ነዋሪ ወይ ተጠቃሚ መሀል ያለው የመተጋገዝ ስሜቱ በጣም ከፍተኛ ነው። ይህም እንደ አንድ ጥሩ ነገር ነው ያየ ነው። እሱ ብቻ አይደለም። ከዚህ አልፎ ከቤታቸው ተነስቶ ሄዶ ባንክ ሄዶ ደሞዛቸውን ወይ ደግሞ ክፍያቸው መቀበል የማይችሉትን ባንኩ እስከ ቤት ድረስ ቤለቤት እየዞረ ይከፍላቸዋል ማለት ነው። ከዚህ አንፃር እየተሰራ ያለው ነገር በጣም ጥሩና ተስፋ ሰጪ እንደሆነ እያየን ነው። ሌሊት 12 ሰዓት ቀድመን እንወጣለን እስከ 4 ሰዓት እናጸዳለን። ችግኝ ተከላ ከተባለ ችግኝ እንተክላለን። ቁፋሮ ከተባለ ጉድጓድ እንቆፍራለን፣ እናዘጋጃለን፣ በትክክለኛው እንሰራለን። ከገባው በኋላ ደግሞ አንደኛ ተስፋ ይበራልሻል። ይሄ ገንዘብ አጋጣሚ አይደለም የመጣው እግዚአብሔር በሰጠኝ መልኩ ስለሆነ እጠቀምበታለው። ልጆችን አስተምርበታለው፣ የለቱ ጉሮሯቸውን እሸፍንበታለው። ደስተኛ ነ ከተረጂነት ወደ ምርታመነት የሚለውን ስሎጋን ይዘን ነው እየሰራን ያለ ነው። በዚህ ሰዓት ማለት ነው እኚህ ሰዎች ወይም ደግሞ እኚህ ተጠቃሚዎች ለሶስት ዓመት ነው በዚህ ፕሮግራም ውስጥ የሚቆዩት በዚህ ሶስት አመት ውስጥ ከመጀመሪያውኑ ጀምሮ ግራጁዌት ወይም ደግሞ ተመርቆ ከዚህ ፕሮግራም እስከሚወጡ ድረስ ራሳቸውን ችሎ በሁሉም ነገር ራሳቸውን ችለው እንዲሰሩ ነው የምናረጋቸው። ይህን ነገር ደግሞ የምናደርገው ከስድስተኛ ወር ጨርሰን ከሰባተኛ ወር ጀምረን ምክርና ድጋፍ ስልጠና የሚሰጣቸዋለ አለ ለ21 ክፍለ ጊዜያት አንዴ እና ሁለት መጨረሻ ላይ አለ ለ21 ክፍለ ጊዜ ስልጠና ይሰጣቸዋል። በዚህ ስልጠና ለ እነዚህ ሰዎች በሁሉም በግብርና ልንል እንችላለን፣ በከብት እርባታ ልንችላለን። በአጠቃላይ በዚህ ወደ 22 የስራ ዘርፎችን መርጠናል በዚህ ላይ ማለት ነው እነዚህ ሰዎች የራሳቸውን ስራ ከዚህ ውስጥ ከሁለቱ ውስጥ መርጠው እቅድ አውጥተውበት በዛ በእቅዳቸው መልክ ወደ ስራ ይገባሉ ማለት ነው። እነዚህ ሶስት ዓመት ላይ ሲደርሱ ከዚህ ተደራጅተው የራሳቸውን የራሴ ስራ የሚሉትን ነገር አውጥተው በካፒታልም ተደራጅተው ነው ከዚህ ፕሮግራም የሚወጡት። ቁጠባ አለ በትክክል አለ እንቆጥባለን በበቂ ሁኔታ ከተባለም ውጪ እንቆጥባለን። ትምህርትም ደግሞ በተጓዳኝ ይሰጠናል። ትምህርቱንም እየተማርን ነው። ሌላ ሙያም ደግሞ መሳተፍ ከፈለግን ደግሞ መሳተፍ እንችላለን። መብተኞች ነን። በሴፍቲኔት ብቻ ረጅም ጊዜ መኖር እንደማይቻል ይታወቃል። ይህንን ደግሞ ለማስተካከል እየቆጠቡ ከሚያገኙ ነገር እየቆጠቡ ልጆቻቸውንም እያስተማሩ የሕክምና ወጪዋቸውንም እየሸፈኑ ማህበረሰብ ማህበራዊ ኑሯቸውንም እያካሄዱ በሚቆጥቡት ነገር ቦታውን ለቆ ለሌላ እያስረከቡ እየሄዱ ነው ያሉት። ከዚህ አንጻር እንደ ከተማችን ስናየው ወደ 1500 የሚሆኑት ከዚህ ፕሮግራም ውስጥ ለመመረቅ ዝግጅጁ ይሆኑበታል ብዙ ስራ ነው። በዚህ ሱራ ላይ የሚሰራ ማለት ነው። ድጋፍ ያስፈልጋል። ድጋፍ ሲያገኙ ደግሞ እነዚህ ሰዎች የመስሪያ ቦታ ያስፈልጋል። አሁን እነዚህ ሰዎች ግራጁዌት አድርጎ ሊወጣሉ። ግራጁዌት አርጎ ሲወጡ ደግሞ የመስሪያ ቦታ ያስፈልጋቸዋል። ሼዳ ያስፈልጋል። ብዙ አንዳንድ ነገሮች የሚያስፈልገው እንደ ከተማችን ይሄም እየተመቻችነ ያለ ሞር ደግሞ ከዚህ በላይ ተመቻችተው የራሴ ስራ የሚሉትን ነገር ይዞ ደግሞ ቢወጡ ላል ለሴፍቲኔት ተጠቃሚ ማሰብ ያለበት ከተረጂነት ማውጣትን ማሰብ አለበት። እዚሁ ሴፍቲኔት ማቀፍ ውስጥ ሆኖ ቆጥቦ ሰርቶ ከዛ ውስጥ ወጥቶ ራሱን ችሎ ልጆቹን ማስተማር ጥሩ ኑሮ የማኖር ህልም ማሳካት መቻል አለበት።